ያቺ እህት ያደረች እ ምን አባሯቸው! ታይ ታይ ነይ ታይ ነይ! አንቺ ልጅ ከክፉ ሰው ላድንሽ ብዬ ነው፣ ለአንቺ ብዬ ነው። ታይ ታይ ነይ! እብዷ ሴትዮ ሮሚ! እናም እናምልጥ፣ እንሩጥ! ቁም ቁም ብያለሁ ውሻ አንቺ ቆይ፣ ወዴት አባሽ ነው ምትይጁ? ሩታ ጫፌ እንዳንገኝ ይሽ እሻን ንቃሽን ቤዛ። ነገር ግን ደግሞ ልብሴን፣ ጨርቄን፣ ጓዜን ሳቲ ከዚህ ቤት ለቀሽ ውጭልን። እሺ ወጣሉ። ዞር በይልኝ። ወዴት ነው ምትወጪ? ቤዛ፣ አርፈሽ ቁጭ። አልልም ፍቅር፣ ዞር በይልኝ። እዚህ ማ አስራቹ አታስቀምጡኝ። እሺ ቆይ፣ ለምንድን ነው ከዚህ ቤት እንድትወጣ የማታደርጉት? እኛን ሲሆን ነገር ብታደርገን። ቆይ ከዚህ ቤት ከወጣች የት እናገኛታለን ብለሽ ነው? ምንድነው ምትይው? ምን ነው ሮማኔ ዛሬ ጨከነች እኮ አንዴ እንኳን ብቅ ሳትል፣ ጆይ ነው እንኳን ሳላያት አሽ፣ ወዲሙ አሽ፣ እንዳትከተለ እግርሽን ሳለምጥሽ ነው እምያለሁ። አንቺ ወራዳ የባቡሬ እናት። ደስ ያለቻችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። የባቡሬና ታዲያ ወደ ድራማው ስትቀላቀል ብዙዎቻችሁ አሳዝናችኋለች ማለት ይቻላል። ታዲያ ትንሽ የአእምሮ እክል ያለባት ሲሆን በዚህ አጋጣሚ ከዚህ በፊት የተፈጠራት ትዝታዎች እንዳለ በተደጋጋሚ በጭንቅላቷ ስለሚመላለሱ ወንዶችን አብዝታ ትጠላለች። ነገር ግን ሴቶች ከወንዶች ጋር ሲሆኑ እነሱ የሚጎዷት ስለሚመስላቸው ሴቶችን ለማዳን ስትል ጉልበትና የተለያዩ ነገሮች ትጠቀማለች። በዚህም ብዙ ሰው ይሸሻታል። እዚህ ላይ የምንመለከተው አንድ ነገር አለ። ባቡሬ በዚህ ምክንያት ላይ ተስፋ የቆረጠ ይመስላል። ነገር ግን ሊሊ ለሱ ተስፋ ትሰጠዋለች እንዲህም ስትለው ነበረ፣ ባቡሬ ያንተን እናት ለመቀየር ወይንም እንዲሻላት ለማድረግ ከጎኗ መኖር እንዳለብኝ ይሰማኛል፣ ስለዚህ አሁኑኑ ወደ እናትህ ውሰደይ ነበር ያለችው። በሰራተኛዋ አደይ ድራማ ላይ በቀጣዩ ክፍል ምን ይፈጠራል የሚለውን አብረን ምናይ ይሆናል። አዳዲሶች እንደተለመደው ይሄንን ቻናል ሰብ ሰብስክራይብ ማድረጋችሁን አትርሱ። እንደተለመደው የባቡሬ እናት በዚህ ሁኔታ ላይ ሊሊ ስትቀርባት ለመጀመሪያ ጊዜ ጥሩ ምክንያት ነበር ያሳየችው፣ እንደውም አብሯት ተቀምጣ ስትመክራት አይተናል። የባቡሬ እናት ላይ ብዙ ነገር ከፊቷ የምናየው ክፉ ብትመስልም ግን ነገሩ እንደዛ አይደለም። ሊሊን እንደውም ስትመክራት ነበረ ብዙ ነገሮች ሊጎዱሽ ይችላሉ የሚቀርቡሽ ሰዎች እንዳለ አንቺን ሊመክሩሽ ወይንም ሊጠቅሙሽ ይመስልሻል ግን በዛ መልኩ እንዳትረጅው ይጎዳሻል ብላ ነው የምታስበው። እንዲሁም የገዛ ልጇን ስታይ ራሱ እሱ ላንች አይገባሽም ብላ እንኳን ስትመክራት ነበረ። ሌላው በተመሳሳይ ሁኔታም አደይን አግኝታት ነበረ። አደይንም ይዛት እሱ ውሸቱን ነው ሲዋሽሽ ነው ብላ ዴቭኑላ እንደዛ ስትነክረው ነበረ። ዴቭ በነገሩ በጣም ግርብ ይላቸውም። ብዙዎቹ እሷን ይሸሿት ነበር። በዚህ አጋጣሚ ታዲያ የባቡሬን እናት ሁሉም ሰዎች ሲሸሽዋት፣ ሊሊ ግን አብራት ቁጭ ብላ የማውራት እድል እንኳን አግኝታ ነበረ። ይሄኔ በቀጣዩ ቀን ደግሞ ይሄ ነገር እየተሻሻለ እንደሚመጣ ተስፋ እናደርጋለን ብለን እናስባለን። ሌላው የአደይ ጉዳይ ነው። አደይ እንግዲህ ወደዛ ቤት ውስጥ ተመለሽ ተብላ ጥያቄ ቢቀርብላትም አሁንም ድረስ እሺ የማለት ፍላጎቷን እንደጸናችበት ነው፣ ወይንም እዛ ቤት ውስጥ ገብታ የመስራት እንትኑ የላትም። እንደውም ትልቅ አስደንጋጭ ነገር የምንለው ቤዛ ወደዛ ቤት ውስጥ አይኗን ሳታይሽ ተመልሳለች። በዚህ ብዙዎቻችሁ ግር እንዳላችሁ እናውቃለን። እንደውም መልሱን ስትጠብቁ የነበሩት የፍቅርናት ወደዛ ቤት ውስጥ ገብታ ምን እስክትላት ድረስ እንደምትጠብቁ አይተናል። ታዲያ ምናልባት እሷ ናት የጠራችኝ ብላ ሙሉ አፏን ሞልታ ነበር ስታወራ የነበረው ቤዛ። በዚህ አጋጣሚ እዛ ቤት ውስጥ ደፍራ አትገባም ነበረ፣ ከእናትየው የሆነ ነገር ስለሰማች ብቻ ነው ነገሩ ተገናኝተን እናውራ ነበር ያለቻት። ይህን የታዲያ ምን አይነት ምክንያት ቢኖራት ነው አብራት ለማውራት ወደዛ ቤት ውስጥ በፈጠጣዊ ገባችው? ይሄ ከባድ ምክንያት ሊሆን ይችላል። በነገራችን ላይ ዴቭ አደይ ወደዛ ቤት ውስጥ ተመልሳ እንድትገባ አይፈልግም። ለምን እንደሆነ ባናቅም ግን ብዙዎቻችሁን አደይ ይህንን ስትል ወይንም እዛ ውጪ መኖር እንደምትፈልግና ሌላ ስራ ጀምራ ያንን መቀጠል እንደምትፈልግ ለዴቭ ብትነግረው ዴቭ በሱ ነው የተስማማው። ይበልጡን ወደዛ ቤት ውስጥ ገብታ ማለት ፍቅራቸውን በሚስጥር እንደ ድሮ ደብቀው መቀጠል አይፈልግም። ውጪ እንደፈለገ እያገኛት ስለሆነ አሁን ላይ በዛው እንድትቀጥል ነው የሚፈልገው ዴቭ። አንድ ቅር የሚያስብላችሁ ነገር እያደረገ ተመሳሳዩ ብዙዎቻችሁ ኮሜንት ላይ አስቀምጣችኋል። ፍቅር ፍቅር፣ ለምንድን ነው አስር ጊዜ የሚላት? ለምን ቆፍጠና አይልም? ልጅ ለምን አይሆንም ብላችኋል። ይሄንንም በቀጣዩ ክፍል ላይ ይሄው ይቀጥል ይሆን ወይስ፣ አብረን እናየዋለን። ሌላኛው እንግዲህ የቤዛ ጉዳይ ከፍቅር ጋር አሁንም ግራ እንደገባችሁ ነው። ፍቅር እሷ ላይ ራሱ ዘምታባታለች። ይሄንን የሚያልኩበት ምክንያት ታውቃላችሁ፣ የተመረዘው ምግብ ለሷም ጭምር ነበር የተዘጋጀው ለፍቅር ፍቅር። ታዲያ ለዛ ነበረ ድጋሚ ቤዛን እንደዛ ስትላት ነበረ፣ እኔና አንቺ የተስማማነው አደይ ላይ የሆነ ነገር ለማድረግ እንጂ መልሰሽ እኔኑ ታጠምጅኛለች ታጠምጂኛለሽ ብዬ አላሰብኩም ነበረ፣ ትላታለች ቤዛ። የመከራከሪያ ነጥማን እዚህ ጋር ነው ያነሳችሁ። እኔ እንደዛ አላደረኩም፣ እንደዛ አድርግሽ ወይ የምታስቢው ብላ አሁንም ቢሆን ራሷ በፈጠጣ አይኗ ሳታሽ እየተከራከረች ነው። በዚህ አጋጣሚ ይህን ተመልሳ አይመጣችሁ። ለምን ይሆን? ያን ያህል ራሷን አደጋ ላይ ጥላ ስትመለስ ግን ምን አይነት ነገር አስባ ነው? አደይ ዴቭ ጠርጥሯታልና፣ እንደውም ለአሹ ሲነግሩት ነበረ በተጠንቀቅ እንዲጠብቃትና ምንም ነገር እንዳታደርግ እናትየው እስክትመጣ ድረስ። እሷ ስትመጣ ምን ይፈጠር ይሆን ወይንስ እሷ ሳትመጣ ከዛ ቤት ልትወጣ ትችላለች። አሁንም ቢሆን ከዛ ቤት ውስጥ እንዳትወጪ ተብሎ ተነግሯታል። ለዛም ነበር ስትጠብቅ የነበረው። አሁን ግን መጨረሻ ላይ አካባቢ ሻፈረኝ ብላ ልትወጣም ከዳር ደርሳ ነበረ። ለእናንተ ለተመልካቾቻችን የመጀመሪያው ጥያቄ ምንድን ነው፣ የየትኞቹ ካፕሎች ወይንም የየትኞቹ ፍቅረኛሞች ይበልጥ ያስቀናሉ? አደይና ዴቫዱ በዚህ በኩል ደግሞ ቅምጥልም? ከዛው ከጓደኛዋ ጋር እየታረቁ እየተጣሉ እንደዚሁ መልኩ እየቀጠሉ ነው ያሉት የእነሱስ ምን ታስባላችሁ አሹም እንደሚታሰበው ሌላ ፍቅረኛ ሳይዝ አይቀርም እንደውም በዚህ መልኩ እሱ ባያውቀውም እንደውም እሷ ስትጠፋበት ቅር እያለው እያዘነ በዚህ መልኩ እያሰባት ነው ቀን ሙሉ የሚውለው የትኛው ነው ለእናንተ ይበልጡ በጣም ደስ የሚሏችሁና አዝናኝም ይሆኑላችሁ ባቡሬም እንደሚታሰበው አሁን ላይ ከሊሊ ጋር ጥብቅ የሆነ ጓደኝነቱን ይዞታል። በዛም እየቀጠለ ነው። ከአክስቱ አሁንም እየተደወለለት እያስጨነቀችው ትገኛለች ስራውን አብረን መስራት ይኖርብናል ብላ። በዚህ አጋጣሚ ሊሊ ደግሞ የራሷን እቅድ የሆነውን አንድ አዲስ ነገር ጀምራለች። የባቡሬን እናት መቀየርና ወደ ጤናዋ መመለስ፣ ይሄ ረጅም ጊዜ ሊፈጅባት ይችላል። በዚህ አጋጣሚ ወደ በየጊዜው እሷ ጋር እየሄደችና ነገሮችን ለማስተካከል እንምትሞክር ለባቡሬ ቃል ገብታለታለች። ባቡሬ በነገሩ ተስፋ ቢቆርጥም ግን እዛ መሄዱን እንደማይጠላው ተናግሮ አተለም። ባቡሬ አሁንም ቢሆን ሁለቱ መሃል ላይ ያለው ግልጽ ነገር የለም። ምናልባት ሊሊ የምታስበው ድጋሜ ወደ ፍቅር ግንኙነት ውስጥ መግባት እንደማትፈልግ ተናግራለች። ይሄኔ ከባቡሬ ጋር ያላት ግንኙነት ግን የበፊቱን ነገር እንድትረሳው ስለሚያደርጋት፣ አብዛኞቹ እንደውም በጣም አካብደው ነው የሚያዩት የሊሊን የመጎዳት ሁኔታ ማለት ነው እና ሌሎቹ የሚያስቡት እንደ ሊሊ ከባድ ነገር አይፈጠርም፣ ያ ማለት ሁሉም ወንዶች አንድ አይነት አይደሉም ብለው ነው የሚያስቡት። ስለዚህ ሊሊ አሁንም ቢሆን በግልጽ ፍቅር ውስጥ መግባት እንደማትፈልግ አሳይተዋል። ባቡሬ በዚህ አጋጣሚ እንደሚወዳት ቢነግራት መሀላቸው ትልቅ ጸብ ነው የሚነሳው እንጂ እኔም እወድሃለሁ ብላ የምትቀበለው አይነት ምንም አይነት ነገር የለም። በዛም ነው ባቡሬ እስካሁን ድረስ ሳይነግራት አብሯት ነገሩን ለማሳለፍና ጊዜ እንዲፈታው እያደረገ ያለው። ሊሊ አሁን ቢዚ የሚያደርጋት ነገር ነው የምትፈልገው አሁንም ድረስ የበፊቱን ነገር እንዳረሳችሁ ያሳውቃል። ስለዚህ በዚህ መሃል ምናልባት ተመልሶ ቢመጣ እንኳን ልትቀበለው የምትችልበት ቻንስ ራሱ ሊኖር ይችላል ማለት ነው። ይህንን ስላችሁ ታዲያ እሷ የምትቀበለው ላይሆን ይችላል። ባቡሬ ግን አሁንም ቢሆን ለሷ መሥዋዕት መሆኑን እንደሚቀጥል አክስቱ ፊትለፊቱ ስትደውልለት እንኳን ተናግሯል። ሊሊ እየሰማችሁ ነበር። ያኔ እኔ ከሊሊ ጎም እስከ መጨረሻው ቆማለው አንቺ የምትይኝ ነገር መቼም እንደማልሰማ ማወቂ ብሎ ለአክስትየው መልሱን ሲሰጣት ነበር። ይሄ ጥሩ ዜና አይደለም ለብዙዎቹ። ምክንያቱም አክስትየው ምንም ነገር ማረግ እንደምትችል ለሁሉም ማሳይታለች። ይሄኔ በዚህ ምክንያት ላይ አክስትየው ምንም አይነት ነገር በምትፈልገው ሰዓት ላይ እርምጃ ልትወስድ ስለምትችል ይሄኔ መፍራት የሚኖርባቸው ሊሊና ባቡሬ ናቸው። ባቡሬ መጀመሪያ ቅዱንም እንዳትረሱት ከሀገር መውጣት ይፈልጋል። ከዚህ ወጥቶ ምንም አይነት ጫና ሳይኖርበትን ስራ መስራት ይፈልጋል። በዚህ መሃል ያስቆመችው ሊሊ ብቻ ነች። ሊሊ አሁንም ቢሆን ካጠገቧ እንዲለያት አትፈልግም፣ በተለየ መልኩ ባታየውም ማለት ነው። ሌላው የአደይና የዴብ ጉዳይ አሁንም ቢሆን እነሱ ሁለቱ እየተነጋገሩ ምክንያታቸውን ለቤተሰቦቻቸው እንኳን ባይናገሩ አብረው መኖር ይፈልጋሉ። ይበልጥም ብሎ ከሷ አልለያት እያለ ነው። በዚህ መሃል ላይ ግን የሚፈራው ነገር አለ። ሁለቱ መሃል መሰላቸት ይመጣ ይሆን ወይ? እንደምታስቡት አደይ ለዴቭ ብዙ ነገር አድርጋለት ቢሆንም ዴቭ በዚህ መሃል ላይ ብዙ አሰልቺ ነገሮች እየተናገረ ይገኛል። አስሬ ፍቅር እንደሚላትና ሌላው አደይ ደግሞ ሌላ የሚወዳትና የሚያፈቅራት ሰው እንዳለ አትርሱ። እሱ ደግሞ ሌላኛዋ ቀምጥል እንደምትወደው ነገሩ ትብትብ ያለ ነገር ነው። በዚህ አጋጣሚ ምን አይነት ፈተና ሊመጣባቸው ይችላል? አሹ ከዛው ከቤት ውስጥ የሚወዳት አንዲት ልጅ አለች። እሷስ ግልጽ ሊሆን ይሆን ወይ? እናትየው እንግዲህ ብዙ ሰርግ ማዘጋጀት ወደፊት ሊኖርባት ይችላል። እዛው ቤተሰቦቿ ውስጥ ሁለት ልጆቿ በፍቅር ተጠምደዋል። ይህንንም አይተናል ሁላችንም። አዝናኙና አስተማሪ የምትሉት ሌላው ድራማ ካላችሁ በዚሁ አጋጣሚ ልሰራላችሁ እኔ ዝግጁ ነኝ። እናንተ ከሰራተኛዋ አደይ ውጪ የምታዩት ሌላ ድራማ ካለ እዚሁ ኮሜንት ላይ እያስቀመጣችሁልኝ፣ በቀጣይ ቪዲዮ በዚሁ መልኩ እንገናኛለን። ሌላው በዚህ አጋጣሚ ደግሞ የግል ስራዬን ላስተዋውቃችሁ። በኢን አዲስ አበባ ውስጥ ቁጭ ብዬ የተለያዩ እቃዎችን ወደ ቤተሰቦቻችሁ እየላኩ እገኛለሁ። እናንተ ከውጭ ሀገር ሆናችሁ ማንኛውንም እቃ እያዘዛችሁ እዚሁ አዲስ አበባ ውስጥ ከሆነ በአንድ ቀንም አደርስላችሁ ይሆናል። ይህንን ትንሽ ዘርዘር የሚያደርግ ቪዲዮ አለ ከዚህ በመቀጠል እለቅላችኋለሁ። ምናልባት እናንተ ለሰዎች እቃ ማዘዝ የምትፈልጉ ካላችሁ ኢትዮጵያ ውስጥ አዲስ አበባ ውስጥ ሆናችሁ ቲክቶክ መጀመር፣ ዩቲዩብ መጀመር የምትፈልጉም ካላችሁ የዩቲዩብ ቻናሎችን እኔ ጋር ታገኛላችሁ። በዋትሳፕ፣ በቴሌግራም እና በኢሞ ማውራት ትችላላችሁ። ለዩቲዩብ የሚሆኑ የፕሮዳክት እቃዎችን ይሄ እኔ አሁን ሪከርድ የማደርግበት ይሄኛው ነው። ይሄ ማይክ ነው፣ ስልካችሁ ላይ ሰክታችሁ በደንብ ሪከርድ የምታደርጉበት ነው። አስራ ሁለት ሰዓት ሙሉ ይሰራል። የተለያዩ ስልኮችን ከኔ ታገኛላችሁ፣ አሪፍ ዋጋ በሚባል ደረጃ ማለት ነው። በጣም እነዚህ አሪፍ አሪፍ ስልኮች ናቸው በርካሽ ዋጋ ለምሳሌ ኤ05ን እስከ 16 ሺህ ብር፣ ይሄኛው ደግሞ ኤ06 ነው በ14 ሺህ ብር ብቻ ከኔ ታገኙታላችሁ። ለወዳጅ ዘመዶቻችሁ ከውጭ ሀገሩ ናችሁ ማዘዝ ትችላላችሁ። አዲስ አበባ ውስጥ ማንኛውንም ቦታ ሄደን እናደርስላችኋለን። ይሄ ስልክ አዲሱን የታሸገውን በ14 ሺህ ብር ብቻ ስልክ፣ እነዚህ ናቸው እና አሁን ሪከርድ እያረኩበት ያለው ማይክ ይሄ ነው፣ ይታያቸዋል። እዚ ጋር ብቻ ለጠፋችኋት እናንተ ሪከርድ ማድረግ ትችላላችሁ። ብዙ እቃዎች አሉ። ማንኛውንም እቃ እናንተ ማዘዝ ትችላላችሁ። ቀድመን እናደርስላችኋለን። የእምነት ጉዳይ ደግሞ የሚያሳስባችሁ ከሆነና አዲስ አበባ ውስጥ ከሆኑ እናንተ ለቤተሰቦቻችሁ ብሩን ቀድማችሁ ትልኩላቸውና ልክ እቃውን ተቀብለው አረጋግጠው፣ ትክክለኛ እቃ መሆኑን አረጋግጠው ከኔ ሲቀበሉ ከነሱ እነሱ መላክ ይችላሉ ማለት ነው ለእኔ ወይንም እዛው ስንገናኝ በአካል መከፋፈል እንችላለን። ይሄ ለሁለታችንም እምነት የሚቀርፍ ይሆናል ማለት ነው። የመጀመሪያ ዙር በዛ መንኩል ከሄድም በኋላ ሁለተኛ እንግዲህ እናንተም እምነት የሚያሳስባችሁ ነገር የለም። ከዚህ በፊትም በዋሳፕም በኢሞ ብዙ ሰዎች አናግረውኛል እቃዎችን ስልክ ነበረ። እንደውም ወደ አዳማ ራሱ ትልቅ ደንበኞችን ይዤ ነበረ። በአጋጣሚ ብዙዎቹ ወደዛ ስለሚልኩ ከወላይታ ድረስም እቃ ታዞ ነበረ። እንዳጋጣሚ ሆኖ ግን የአንድ ሰው እቃ ብቻ ሲሆን ወደዛ ሀገር መላክ አንችልም ሁለት እና ሶስት ከሆናችሁ ግን በአንድ ቀን ወዲያውኑ መላክ እንችላለን ማለት ነው። ሌላው በዚህ ቻናል እንግዲህ ከተስተካከለልኝ ቀጣይ ቪዲዮዎችን የምሰራላችሁ ይሆናል። ይሄ ቪዲዮ ምናልባት ቪው ከአስር ሺህ ከበለጠ ድጋሚ በሌላ ቪዲዮ እንገናኛለን ማለት ነው። አሊያም ከአስር ሺህ በታች ከሆነ የታየው ያው አዲስ ቻናል መክፈታችን የማይቀር ነገር ነው። በዛ እንገናኛለን። እስከዛው ድረስ ግን መልካም